እናመሰግናለን። አሁን አብራችሁን ከእኛ ጋር መሆን ትችላላችሁ፣ ማቆየት ትችላላችሁ የደከማችሁ ማራሁ ትችላላችሁ። እኛ ደግሞ አንድ አርዳዎች መከታተል ትችላላችሁ። ሴትራ ምን ተሰማሽ? እንዴት ነው? እንዴት ምን ተሰማሽ? ደስ ያለሽ ወይ? የነበር ቆርጬ በቃ ከደረሰኝ ብሩ ይክሰል ብዬሽ ነበር የቆረጥኩት ኦኬ፣ እንዴት ነው? ደስ ያለችስ? በጎ አድራጎት ድርጅት ትኬት ስጥ ብሩ ይክሰር ብሎ ነገር የለም። የሚከስር ነገር የለም። አንቺ ዕድለኛ ባትሆን አካል

ሱብሓንላ በጣም ደስ ይላል። ምንም አይነት ነገር አልነበር። እሳይ እንኳን አላህ ረዳሽ እንኳን ደስ አለሽ። ኔ ውድ አየሽ እንዲህ ነው። በመጨረሻ ይሄ ነው በቃ የሰክሰስም አላማ። እንደዚህ በጣም ብዙ ደስ ብሎናል። በስደት በጣም ብዙ አመታት ስደት ላይ ቆይተን ቤት ለሌለን ስደተኞች ቤት ባለቤት ማድረግ ነው አላማው። እና በጣም ደስ ብሎኛል። ለሚገባው የደረሰው። የዛሬ መጀመሪያ አራት ትኬት ቆረጥኩኝ ማለት ነው። ከዛ መለስኩኝና አሁን ደግሞ ይሄኛው ሰላሳ ዘጠኝ ከትናንት ወደ ላይ የቆረጥኩት ማለት ነው። እና በቃ ከደረሰኝ እናቴ ትድናል፣ ካልደረሰም ደግሞ አልደረሰኝ ቻንሴ ልሞክር ብዬ ነው ትጋሜ የቆረጥኩት እንጂ መጀመሪያ አራት ቆርጬ ነበረ። አይገርምሽም ምንም ፈጣሪ ቻንስ ከትላንት ነው ለሚገባው ይድረሰው ብዬ ዱዓ ሳደርግ ነበር እንኳን ለሚገባው ሰው ደረሰው እንኳን ላንቺ ደረሰሽ ወላ አንቺ አሚን ለኔ ድረሰን እኔ ብሳለሁ ከናንተ ያልኩ ይማረክ አሚን በጣም ደስ ይላል እንኳን ለሚገባው ደረሰው እንደዚህ ለተቸገረ የሔዋኔ ማርያም አንደኛ ጣይ ደረሳት ምን አይነት ስትዌሽን ላይ እንዳለች አናቅም እሷም ስትመጣ የሷንም እንሰማለን እና እንኳን ደስ አለሽ እህቴ ባለ ሁለት መኝታ ቤት ቤት ቀላል አይደለም። እንኳን ደስ አለሽ ወላሂ፣ 22 በጣም ነው ሀቡ ፕሮፋይል ሊካልኝ በዋሳፕ ላይ ፕሮፋይል ሊክልሻለው፣ ስልኳንም ልክልሻለው ደሞ ይላል። እሺ ስልኳን ላክልኝ። በቃ ፕሮፋይል ማለት ነገር፣ ሙሉ ደስ ብሎኛል። ኮንግራቹሌሽን፣ እንኳን ደስ ያለሽ። በጣም ደስ የሚል ነገር ነው። ይሄ ነው እኛ የምንፈልገው ኢትዮጵያ ውስጥ ያሉትን አካል እየደገፍን ደግሞ በተለያዩ ዓለም ላይ ተሰደው አንቺው በጣም ተአምር የሆነ ነገር እንደተናገርሽው፣ እኔ ተሰድጄ ሀያ ሁለት ዓመት በሰው አገር በጣም በጣም ትልቅ ስኬት ነው። ኮንግራቹሌሽን ደስታ በደስቼ የምጨርስበት ነገር ለደስታ የመንደር የለው ምንም ስታች ለሚገባው ሰው ደረሰው ማለት ይሄ ነው። ኮንግራቹሌሽን ነገም ትጠሪያለሽ ሀቢባ ጋር ላይቭ ላይ እንጠራሻለን። ከነገ ጀምሮ ሙሉ ኢንፎርሜሽን አሁን ለሀቢባ ትሰጫታለሽ። ከእሷኛ የሚቀበልና ከነገ ጀምሮ ያለውን የርክብ ነገሩ እንቀጥላለን። በዛው ደግሞ ነገም መተሽ ላይቭ ላይ እንመሰጋገናለን። በደንባርጌ ለን በጣም ደስ ብሎኛል። እንኳን ደስ ያለሽ። ናልደውላነ ል ቤተሰብ ልደውል ነው የደስ ደስ ስልታደርግ ነው ትሄድ በቃ ሔዋን ደግሞ ሔዋን ፕሮፋይሏን ልካልኛለች። ቅድም ሌላ ሔዋን የማሪያም የምትባል ፌክ አካውንት ከፍታ በመቶ አርባ ሰባት ፎሎ ሔዋን ነኝ እያለች ሲጽፍ ነበር። እኔ በጣም ስማርት ነኝ ነገርኳችሁ። ትክክለኛዋ ሔዋን ሰማንያ ስምንት ሺህ አንድ መቶ ፎሎ ነው ያላት። ቲክቶክ ፕሮፋይሏን ልካልኛለች እራሷ አያችሁ ለትስ ወይ እኔ ስማርት ነኝ፣ ማንም አያታልለኝም። ስልክ ስልክ ተለዋውጪ ከሷ ጋር አሁን ቶሎ ስልክ በእንትን ተለዋውጪና ደውይላትና አስገቢያት አስገቢያት። አዎ እሺ፣ ስልኳን ላክልኝ። ሁለት ሶስተኛ የወጣችው ነው የቀረችኝ። እሺ፣ የኔ ቤተሰቦች ፎሎ አድርጉኝና በደረሰ የምሳን እንበላበታለን። እሺ ሄዋንዬ ይሄንን ቁጥር የጻፍኩልሽን ቁጥር ጻፊው፣ ኮመንት ላይ መተሽ ጻፊው። ካልሽ ቤተሰብ አንደኛ ጣይ ወጣላትን። ሄዋን የማርያምን ፎርዋርድ ሳረግላችሁ ከነኮዱ የምትጽፈው ኮድ ጋር ፎርዋርድ ሳረግላችሁ፣ እንደ ሲትራ እንዳሁኑ አስገቧት። ሲትራ ሁለተኛ ጣይ ወጣላት ነበረች። እቺ አሁን ሄዋን የማርያም አንደኛ ጣይ ወጣላት ናት። ሶስተኛ ጣይ ወጣላት ደግሞ ጸጋ ታጋ ታን ጸጋ ታን ነው ስሙ። የማርያም ናት ሀገር እንደሆነች እንዴት እንደቆረጠች በምን አጋጣሚ ቪዲዮ አብራ ታጫውትልናለች። ደግሞ እኛም ኮንግራቱሌሽን እንላታለን። እንኳን ደስ ያለሽ መልሻንድን ሄዋን ሚውት ነች ወ አይደለችም? ማ ሄዋን ቪዲዮሽን አብሪ ማሬ። አንደኛ እጣ ባለ ሶስት መኝታ ኮንዶሚኒየም የወጣላት የታች ነች። ከየት እንደሆነች ቤት ነገርን ደስ ይለናል። ስልኳ ግን የት ሀገር ስልክ ነው ሀቢባ? የኢማራት፣ የዱባይ፣ የዱባይ ስልክ፣ ዱባይ ስልክ። ዱባይ ያላችሁ እንግዲውስ እያያችሁ በጥሩ እንድትንቀሳቀሱ እና የሶስተኛው ዙር ደግሞ ስድስት ቤቶች ናቸው። ስድስት የዛሬ ሶስት ነበር የሶስተኛው ስድስት ነው። የስድስቱን ቤት ትኬት ለመግዛት እንትንቅሳት። ኮንግራጁሌሽን ደግሞ ስታምር ማይ ጉድነስ ቆንጆ ነሽ ነሽ፣ ባለ ሶስት መኝታ ቤት ባለቤት ቤት ሆነሻል። ወይኔ ታድላ በመሆ ኮንግራጁሌሽን ደመቂበት ኮንግራጁሌሽን ባሉላት ንኮንግራ ባሉላት ኮንግራ ባሉላት። ማስማር እንኳን ደስ ያለሽ ሄወን፣ ምን ተሰማሽ? እንዴት በምን አጋጣሚ ይሄው እድለኛ ዛሬ ጠቀኑ ሙሉ ማነው እድለኛ ማነው እድለኛ ዋለው ስንል ይችሁት አንደኛ ዕጣ ባለ 3 መኝታ ቤት ኮንዶሚኒየም የሚወጣላት ሄዋን የማርያም እቺና፣ ሄዋን በምን አጋጣሚ እስቲ ደስታሽን ገለጭልን፣ እንዴት ትኬት እንደገዛሽ ማሽ እንደገዛሽ፣ በምን አጋጣሚ ምናምን ስንት እንደ ቲኬት እንደገዛሽ እስቲ አንዳንድ ነገር ያለሽ እንደ ደስ ያልሽ እንደ ደስታሽን ደግሞ በደንብ አድርገሽ ቤተሰቦችም እዚህ መስፈር ላሉ ሰዎችም ደስታሽን ከፈልሱ የቫክሲን በፊት እና በድርጅታችን ስም ጠይቅሻለሁኝ። አንደኛ የት እንዳለሽ ከየት እንደሆንሽ የት ሀገር እንዳለሽ እሱም። በመጀመሪያ እውነት ለመናገር ሐውዬ በጣም ነው የምወድሽ። ይሄ የሆነው በአንቺ ነው። እውነት ለመናገር ከልቤ ነው። ይሄን አጋጣሚ ለማግኘትና አንቺ ጋር ለመምጣት ብዙ ጥረት አድርጌ ነበረ ከሶስት ወር ከአራት ወር በፊት የሆነ ሀዘን ላይ ነበርኩና ያንን ሀዘን ላካፍልሽ ብዙ ጥረት አርጌ ነበረ። ያው እግዚአብሔር ደግሞ በፈቀደው ቀን ተገናኘን። በጣም ወድሻለው። ስቀጥል ሰክሰክስ ደግሞ እንደዚህ አይነት እድል ለእንደኛ አይነቱን በስደት ላይ የእድሜ ልካችን ህልም ሆኖ የታየንን ህልማችን እንደዚህ እንዲፈታ ስላደረግ ከልብ አመሰግናለሁ። እግዚአብሔር አምላክ ለሁላችሁም ጤናና እድሜ ስጣች ነው ምለው። ያው ትንሽ አይነ ቪዲዮ ራሱ እንትን አልችልም። ትልቅ ነገር እኮ ነው የእኔ እናት ባለ ሶስት መኝታ ቤት ቤት እኮ ነው የደረሰው። እንኳን ደስ አለሽ ኮንግራጁሌሽን። በዚህ ሄዋን ያንደ ነገር ለጠይቅሻለሁ ለምን ሌሎች ግረስት እንትን ላይ ያሉት እንዲሰሙ ለሌሎችም ማነቃቃት እንዲሆን ቲኬት እንዲገዙ በዛው ቅድም ያ የተከናወነ ፕሮግራም ላይ ሁሉ የነበሩትን አካል ጉዳተኞቹን ለመደገፍ ለኛ ፋንድራይዚንግ እንዲሆንም ዘንድ አንዳንድ ነገር ጠይቅሻለሁ። አንደኛ የት ነው ያለሽው? ከየተገርመ ቲኬት ቁጥሮች እየተገርመ ያለ አሁን ያለሁት ጉባኤ ነው። በፊት መጀመሪያ ጊዜ ሳውዲ አረቢያ ሰርቻለሁ። ከዚያ ሳውዲ አረቢያ ስድስት ዓመት ሰርቼ ወደ ኢትዮጵያ ያርገብቼ ለገጣፉ የሚባል አዲስ አበባ ወደዛ ወደ ካራ አካባቢ እዛ ቦታ ጀምሬ እየሰራሁ ነበረ። ከሁለት ዓመት በፊት ያ ቦታ ልቀቂ ተብዬ ለቅቄ ነው ሁለተኛ ስደትን የመረጥኩት እንጂ አጠቃልዬ ነበረ ከሳውዲ። ሀገሬ ላይ ባለኝ ነገር እንቀሳቀሳለሁ ብዬ ማለት ነው። የአጋጣሚ ሆንና በጣም ተረበሽኩ። በቃ የስድስት ዓመት ልፋቴ ብዬ አዘንኩ። በዚህ አጋጣሚ ወንድሜ በጣም ላመሰግኖ እወዳለሁ። የራሱን ቤት አስይዞ በቃ ልብሽ እንዲረጋጋ የማለት ቦታ ገዛልኝ። ሌላ ከተማ ላይ ቦታ ገዛልኝና እዚህ ቦታ ላይ የሆነ ነገር ትሰሪያለሽ ህጋዊ ስለሆነ ምናምን ብሎ ከዛ ነው ለዛ ለቦታ ብዬ ነው የመጣሁት። እዚ ቦታ ላይ የሆነ ሰርቪስ ነገር እንኳን ሰርቼ ራስን የማንቀሳቅስበት። እኔ ቤት ላይ በጣም ነው የምፈራው በትምህርት ሰዓት እያለው ተከራይቼ ነበር ስማር የነበረው። ከሀያ ስኩል ወደ ስደት የመጣውት አባቴ በህይወት ሳጣው ነው ቀጥታ ወደ ስደት የመጣውት ትምህርቴን ከሀያ ስኩል አቋርጬ ማለት ነው። እና ቤት ኪራይ በጣም ስለምፈራ በቃ ምንም ቢሆን ለመሸራ ወጥሬ አይሆንም። የራሴ ነገር የራሴ ቦታ ላይ ነው ምርጫ። እና እዛ ቦታ ላይ ቤት ለመስራት ነበረ ወደ ዱባይ የመጣውት። አሁን እዚህ ከመጣ

ተሳትፈሽ በጎ ጥሩ መልካም በሆነ ነገር ላይ ሱን ዘርግተሽ በዛ ደግሞ ቤቱ የደረሳት ባለቤት ስለሆንሽ በጣም ደስ ብሎኛል። ደስታ ወደር የለው። በጣም ደስ ብሎኛል። ኮንግራጁሌሽን፣ በድጋሚ አንዳንድ ኢንፎርሜሽኖች ለሀይ ሙሉ ኢንፎርሜሽን በተጨማሪ ደግሞ የሚጀምር ይሆናል

እኔም በጣም ደስ ብሎኛል ሀቡ፣ እውነት ለመናገር ነው ይደርሰኛል ብዬ አላሰብኩም። እውነት ለመናገር እና በቃ ሔዋኔ የማርያም ሲል በቃ እውነት ው እመቤት ያለች በጣም ነው የምወዳት፣ እመቤቴን በጣም ነው የምወዳት። አባት ስጋ አባት ስጋ እናት ቢለይሽ ፈጣሪ መቼ እንዲሆን አይለይሽ። የሄድሽበት ቦታ ተከትሎ የሚሄደው ነገር ቢኖር ፈጣሪ ነው እና ቤተሰብ ያው አጠገቡ ስትሆኝ ወይንም ስትገብደውይለት ትንፋሽሽን ሲሰማ ብቻ ነው እግዚአብሔር ግን የውስጥንም የውጭንም እየተመለከተ እኔ እንጃ እመቤቴ፣ እኔ እንጃ የዘላለም ህልሜ ነበር። አሁን ቦታ ያልኳችሁ ቦታ ላይ ራሱ ቤት ሰራለው። በጣም በቃ መቼ ነው ሰር ይሄን ስንት አመት ብሰራ ቤት ሰራለው ይዛል። አሁን ሁሉ ነገር ተወዷል ብዬ በጣም ነበር ስጨናነቅ የነበረው። እመቤቴ ያንን ጭንቀቴን አይታ እኔ ስለመወዳትም ነው በስሟ እኔ ቲክቶኬን ሀ ብዬ ከከፈትኩ ጀምሮ ሔዋን የማርያም በማርያም ነው የምጠራው ከመጀመሪያውም ጀምሮ ፌስቡክ ላይም ወደ አስር ሺህ ፎሎወር ያለኝ ፌስቡክ ላይ እዛ ላይም የማርያም ብዬ ነው። በቃ በሄድኩበት ማርያም ነች መቀሬ እና ያንን ህልሜና አይታ ደግሞ ዛሬ ስለፈታችልኝ እኔእንጃ ከልባ አመሰግናለሁ። በጣም ነው የምወዳት ይሄ የእኔ ሳይሆን የእሷ ውጤት ነው በእውነት። እንኳን ደስ አለሽ ና ለራሴ የደረሰኝ ያህል የተደሰትኩልሽ የእኔ ለሚገባው ሰው ይድረሰው ብዬ ነበር። ለሚገባሽ ለአንቺ ስለደረሰሽ እጅግ በጣም ደስ ብሎኛል። በእድሜ በጤና ኑሪበት፣ አግቢበት፣ ውለጅበት። አሜን ሀብዬ፣ አሜን ሁሌ። በነገራችን ላይ ሀብዬ፣ ሁሌ ቡና ፍንተሽ ስመርቂ ሁሌ አሜን እላለሁ። በእውነት እኔ እንጃ በጣም ነው የምወድሽ። በዚህ አጋጣሚ በጣም ግናልኝናት አግብተሻል አላገባውም በጣም ደስ ይላል። በቃ እንግዲህ ሲቪ ያስገቡ። ይኸውልሽ አሁን ቤት ደረሳት ብለው ይመጣሉ ግር ብለው ተጠንቀቂ። የነገራችን ላይ ስልክ በአደባባይ ነው እንዴ ሀውዬ የተነገረው? በጣም ብዙ ስልክ ወደ ሰላሳ ስልክ ነው የተደወለ አደባባይ የተነገረው። ከዚህ በኋላ ይሄን ቀጥታውን ትዘጊና ዋትሳፕ ብቻ ትጠቀሚዋለሽ። ምክንያቱም ኦልሬዲ አየር ላይ ነዋ። ግዴታ ነው ገባሽ ለእጣው ትክክለኛነት ሁሉም ነገር አየር ላይ ስም፣ ስልክ፣ ኤቭሪቲንግ መሆን ስለነበረበት ይቀፋ እንግዲህ። ቤትን የሚያህል ነገር ደርሶች ሲም ካርድ ለመቀየር አትሰንፊል። እና ግን አሁን ቤት ደረሳት ብለው አሽትተው ይመጣሉ። ተጠንቀቂ፣ እንዳትታለይ እሺ። ሲመጡ ቤቱን ነው እኔ እኔ የፈለጋችሁት በያቸው። ትዳር ብለው ሲመጡ ማለት ነው። መጀመሪያ እሺ፣ አገራ ምክሬ ገደል እንዳይገባ ቤቱን ፈልጎ ነው ትዳር እኔን ፈልጎ ብለሽ አስቢ። አሁን እየመጣ ግን ለባሌ ልዳርሽ ሁላ ሊሉሽ ይችላሉ። ለወንድሜ ይላሉ፣ ለአባቴ ይላሉ፣ ላጎቴ፣ ለባሌ ልዳርሽ ሊሉሽ ይችላሉ። ባለሶስት መኝታ ቤት ቤት ደረሳት ብለው ሶስተኛ፣ የታ የወጣላት ልጅ ፕሮፋይል ልካ ነበር። አገኘሻት? አወራሽ? አዎ፣ ቆይ ኮድ ልስጣት፣ አንዴ ኮድ ልስጣት። እህቶች ናቸው ደሞ፣ አረበገር ነው የወጣው ሶስቱም። የታ የወጣው አራባ ጋር። የአንቺ ዱዓ እየሰራ ነው። አንደኛ የታ የወጣው ዱባይ፣ ሁለተኛ የወጣው ሳውዲ አረቢያ፣ ሶስተኛ የታ የወጣው ቤሩት

ላደስ ክስበጣሳቂ ነውይ የሆነው በእናንተ ነው። ህልሜን የተከተልኝ በእናንተና በፈጣሪ ነው። ቴንክ ዩ። እስቲ መልእክት አስተላልፊ። አሁን ደግሞ የሶስተኛውን ዙር ዕጣ፣ ሁለት ባለሶስት መኝታ፣ ሁለት ባለሁለት፣ ሁለት ባለ አንድ፣ ስድስት እጣዎች ናቸው። ባለ ሶስተኛ ዕጣ የወጣልሽ እኮ ለአንቺ ነው። ባለ አንድ መኝታ ቤት ኮንዶሚኒየም ደርሶሻል። ማሬ ነይ ላይ ላይ ትናቲ ነይና አሁን የጣፍ እንጂ ከማዶንቺ ቢቆርጡም ቢቆርጡም ብራቸው ወገኖቻቸውን ነው የሚረዱት በፈጣሪ ዘንድ ይመዘገብላቸዋል። በዛውም ደግሞ እድላቸውን ይሞክራሉ። ዳንኪ በጣም እናመሰግንሻለን። ስንት ቲኬት ቆረጥሽ? ሀያ አያ ቲኬት ነው የቆረጥሽ? አዎ በወንድሜ በሆቴልች አምስት ወረጫ፣ በራሴ ሲም ነው የወጣልሽ? በራሴ ሲም የቆረጥሽ ነው ደስ ብሎኛል በጣም ደስ ብሎኛል በጣም ደስ ብሎኛል። እንኳን ደስ ያለሽ፣ እንኳን ደስ ያለሽ። ሌሎቹ ፎሎ አድርጉን። የሶስተኛውን ዙሪታ ፕሮግራም ለመሳተፍ የምትፈልጉ ሁላችሁም ፎሎ አድርጉን። ስልኮቻችን ባይወራሉ ውስጥ ባሉ ጸጋ የሶስተኛ ጣ ባለአንድ መኝታ ኮንዶሚኒየም ወጣላት። ሁሉም እህቶቻችን ናቸው። በጣም ሀቢባ የአንቺ ድዋ በጣም አደገኛ ነው። በጣም በጣም አንጣምምመግናጣም እግአሔስችሁየት ኖ የምትኖሪው ጸጋ የት ምትሪስንት ኬት የት ምትኖሪሩት ኮንግራጅሌሽን እንኳን ደስ በጣም በጣም ደስ ብሎና መቼ ቆረትሽ ትኬት መጀመሪያ ቀን ሰባት ቆረጡ ሰኞ መጀመሪያ ቀን ሰፋት ሰኞ ቀን ስምንት ይቆረጥኩ ኮንግራቹሌሽን ኮንግራቹሌሽን ምን ያህል ቆየሽ አረብ ሀገር ላይ ስድስት ዓመት ቆየሽ እንኳን ደስ ያለሽ የቤት ባለቤት ሆነሽ የደስታ ቀንሽ ነው እንዴት ፊትሽ አንቺ እኮ አልሰረክሽ ወይ አንድ ወገንን አልነካሽ እድል ነው ወጣልሽና ልትደሰች ነው የሚገባ እና ዞር ዞር አትበይ አትፍሪ ምንም የሚያስፈራ ነገር የለም እና እንኳን ደስ ያለሽ በጣም ደስ ብሎናል ቤሩት ነው የምትኖሪው ስድስት ዓመት እንኳን ደስ ያለሽ በጣም ደስ ብሎናል ኮንግራጁሌሽን ኮንግራጁሌሽን ለአንቺም በራስሽ ስም የቆረጥሽ ወጣልሽ ወይስ በቤተሰብ ስም ኮንግራጁሌሽን ኮንግራጁሌሽን በጣም ቆ በዘመድም ቆ በጓደኛም ቆ በጣም እንኳን ደስ ያለሽ! ደስ ብሎናል። ያው በቤተሰብ የቆረጥሽ አልወጣም። የራሴ ስም ነው። ናይስ ናይስ። በጣም ደስ ብሎናል። በጣም ስንት ቲኬት ትቆረጥሽ? አስራ አራት ሰባት ይኸውልሽ 18 የቆረጠችው ሀቢባ ጠገብሽ፣ እያለች ፈጣሪ አሳልፎ ሰጠሽ። እንኳን ደስ ያለች ሀቢባ ሁል ድዋ ታረጋለች፣ ለሚገባው ሰው፣ ለሚገባው ሰው፣ ለሚገባው አንቺ 15 ቲኬት ቆርጠሽ 18 ስንት ሰው ስፖንሰር አድርጎ ቆርጣ እያለች አንቺ የሚገባሽ ስለሆነ ለአንቺ ስለሚገባሽ ፈጣሪ ለይቶ ሰጠሽ። ደስ ብሎናል በጣም እንኳን ደስ ያለሽ።